በተለያዩ አጋጣሚዎችና በተለያዩ ቦታዎች ሁናችሁ ይሄንን አመት የምታሳልፉ እንዲሁም በችግር ላይ ሆናችሁ እንዲሁም ቤተሰቦቻችሁን ርቃችሁ እንዲሁም ልጆቻችሁን ርቃችሁ ትዳራችሁን ተለያይታችሁ እንዲሁም የተለያዩ ዒባዳ መከናወንን እየፈጸማችሁ ያላችሁ እንዲሁም ቤተሰቦቻችሁ ጋር ሂዳችሁ እንዲሁም ከእናት ሀገራችሁ ተለይታችሁ ከምትወዷቸው አካባቢዎች ተነጥላችሁ ለትምህርት ብላችሁ በትምህርት ገበታ ላይ ያላችሁ እንዲሁም በተለያዩ ዘርፎች ላይና በተለያዩ አጋጣሚዎች ላይ ሆናችሁ የዚህን አመት የአረፋ ዒድ የምታሳልፉ ወንድም እህቶች እንኳን ለዚህ አመት በዓል በሰላም አደረሳችሁ። ምናልባት ያላችሁበት ሁኔታ አልመቻች ቢላችሁ እንኳን ዘንድሮ ላይ መርሳት የሌለባችሁ እንደናንተ የተጨነቁ የሆኑ ሰዎችን በመርዳትና እንደናንተ ከአካባቢ ርቀው ሰው ከሀገራቸው ርቀው ከሚወዷቸው ሰዎች ርቀው ትዳራቸውን አተው እንዲሁም ከቦታቸው ተፈናቅለውና የተለያዩ ኃላፊነትና ጫና ላይ ሆነው ያሉ ወንድም እህቶቻችሁን በሞራላዊ ግዴታችሁም ማገዝና እንዲሁም የገንዘብ ፋይናንስ ደግሞ አተው በጣም የሚቸገሩ የሆኑ እህት ወንድሞችና የቲሞችን በመንከባከብ ላይም አደራ እያልኳችሁ እነሱን በመርዳት ላይ ኢዳችሁን እንድታሳልፉ የበኩሌን አደራ እወጣለሁኝ። አዓደኩም ላሁ አዕዋመን ጀዲዳ አዳዲስ የሆኑ ዓመታቶች እንዲደጋግሙላችሁ አላህ እንዲያደርግላችሁ ምኞቴ ነው። የተሻለ ህይወትንም እንዲሁ እንድትቀጥሉና በፈለጋችሁበት ቦታና የፈለጋችሁበት አካባቢ ላይ ሆናችሁ ቀጣዩን ዓመት እንድታሳልፉም ምኞቴ ነው። ዒዱኩም ሙባረክ የተባረከ የሆነ ዒድ ይሁንላችሁ። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱ